የስፖርቲንግ ሊዝበኑ የፊት መስመር ተጫዋች ጋዮ ኮሬሽ በአርሰናል ምክንያት ከክለቡ ስፖርቲንግ ሊዝበን ጋር የከረረ ጠብ ውስጥ ስለ መግባቱ እየተነገረ ነው። ስፖርቲንግ ሊዝበንንና ጋዮ ኮሬሽን ምን አበጣበጣቸው? የአርሰናል ደጋፊዎች ክለባችን ላይ የተሰራ ደባ የተሰራ ሴራ አለ እያሉ ነው። ለምን ደጋፊዎቹ ይህ ስሜት ተፈጠረባቸው? የማንቸስተር ዩናይትዱ ማርከስ ራሽፎርድ ባርሴሎናን የመቀላቀል ጠንካራ ፍላጎት እንዳለው ይታወቃል። ይህንን ፍላጎቱን እውን ለማድረግ ደሞዙን በከፍተኛ ደረጃ ለመቀነስ እያሰበ ስለመሆኑ ተሰምቷል። ዛሬ ይፋ በተደረገው የ2025/26 የውድድር ዓመት መርሃ ግብር ዙሪያ ምን አዳዲስ ነገሮ ች እየተነገሩ ምን አዳዲስ ነገሮች እየተነሱ ነው የሚለውንም እናያለን። ከዚህ በተጨማሪ ሌሎች ክለቦችን የተመለከቱ የዝውውር መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦች በያላችሁበት ጥሩ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን አጋሩና እንድንበዛ አግዙን እንላለን። ለእስካሁን ድጋፍም ምስጋና።

የመጀመሪያ ወሬያችን የሚሆነው ዛሬ ይፋ በተደረገው የ2025/26 የውድድር አመት መርሃ ግብር ዙሪያ የተለያዩ ሰዎች የተለያዩ ስሜቶቻቸውን እየገለጹ ይገኛሉ፣ በተለያዩ መንገዶች፣ ለምሳሌ በባለሙያዎች በሱፐር ኮምፒውተር ጭምር። በ2025/26 የውድድር አመት የእውነት ማነው ከባድ አጀማመር የሚጀምረው የሚለውን በመለኪያ ለመለካትና ከገሌ ይልቅ የገሌ አጀማመር ይከብዳል ወይም ከገሌ ይልቅ የውድድር አመት ግጭቱ መጀመሪያ ላይ የሚደረጉት አምስት ጨዋታዎች የእንትና ከባድ ነው ብለው በደረጃ ለማስቀመጥ ሞክረዋል። መስፈርቶቻቸውንም እንደዚሁ ግልጽ አድርገዋል። መስፈርቶቻችን ብለው በይፋ የተናገሩት ነገር ክለቦቹ ባለፈው የውድድር ዓመት ያስመዘገቡት ውጤት ነው። እነዚህ 17 የሚደርሱት ክለቦች ባለፈው የውድድር ዓመት በደረጃ ሰንጠረዡ ላይ የነበራቸው ቦታ ይታወቃል። ስለዚህ በዛ ደረጃቸው መሰረት ከባድ ጨዋታ የሚባለው ለምሳሌ ከሊቨርፑል ጋር የሚጫወት ክለብ ከባድ ጨዋታ ደርሶታል ይባላል። ማርኩም 19 ነው። እንግዲህ ከአንድ እስከ 19 ድረስ ነጥብ ይሰጠዋል። ለእያንዳንዱ ጨዋታ 19 ነጥብ ከሚሰጠው ቡድን ጋር የሚደረግ ጨዋታ በጣም ከባድ ሲሆን፣ አንድ ነጥብ ብቻ ከሚሰጠው ክለብ ጋር የሚደረግ ጨዋታ ደግሞ በጣም ቀላል ነው። አንድ ነጥብ ለሰንደርላንድ፣ 19 ነጥብ ለሊቨርፑል ነው። ሊቨርፑል 19 ነጥብ ያገኘው ባለፈው የውድድር ዓመት የፕሪሚየር ሊጉን ዋንጫ ስላነሳ፣ ሰንደርላንድ ደግሞ የፕሪሚየር ሊጉን ተሰናባሽ ክለቦች ጠክተው ወደ ፕሪሚየር ሊጉ ከመጡት ሶስቱ ክለቦች የመጨረሻውን አመጣጥ የመጣው እሱ ስለሆነ ነው እንደ ሃያኛ ይቆጠር የተባለው። በዚህ መሰረት እንግዲህ ለእያንዳንዱ የመጀመሪያ አምስት አምስት ጨዋታዎች ነጥብ ሲሰጥ የማንቸስተር ዩናይትድ የውድድር ዓመቱ የመጀመሪያ አምስት ጨዋታዎች ከሌሎቹ ክለቦች ይልቅ ይበልጥ ከባድ ነው ብለዋል። ባለሙያዎቹ ይህንን ሲያስረዱ ማንቸስተር ዩናይትድ በውድድር ዓመቱ የመጀመሪያ አምስት ጨዋታዎች እነማንን ይገጥማል፣ እነዚህ ክለቦች በተጠናቀቀው የውድድር ዓመት የደረጃ ሰንጠረዡ ላይ የነበራቸው ቦታ እንዴት ነው የሚለውን አስገንብተው ከግምት ውስጥ የማንቸስተር ዩናይትድ የመጀመሪያ አምስት ጨዋታዎች አጠቃላይ ቫሊዋቸው ወይም የክብደት መጠናቸው ስልሳ ሁለት ላይ ደርሰዋል። ማንቸስተር ዩናይትድ ከአርሰናል፣ ከፉልሃም፣ ከበርንሌ፣ ከማንቸስተር ሲቲ እና ከቼልሲ ጋራ ጨዋታውን ያደርጋል። ይሄ ማለት ባለፈው የውድድር ዓመት ማንቸስተር ዩናይትድ የሚገጥማቸው በደረጃ ሰንጠረዡ ላይ በጣም ጥሩ ውጤት ያመጡ ከነበሩ ክለቦች ጋር መሆኑን ያሳያል። ከማንቸስተር ዩናይትድ የመጀመሪያዎቹ አምስት ጨዋታዎች ማንቸስተር ዩናይትድ የሚገጥመው ባለፈው የውድድር ዓመት በውጤት የተሻሉትን ቡድን መሆኑን ያሳያል። ለምሳሌ አርሰናል የፕሪሚየር ሊግ ሁለተኛ ደረጃን ይዞ ነው ያጠናቀቀው። ለሁለተኝነት የሚሰጠው ማርክ 18 ነው። ለሊቨርፑል 19 ከሰጠን ለአርሰናል 18 እንሰጣለን፣ ለማንቸስተር ሲቲ 17 እንሰጣለን፣ እንደዚሁም ደግሞ ለቼልሲ 16 እንሰጣለን። እንዲህ እያልን ነው በየደረጃ ሰንጠረዡ ነጥብ ለተጋጣሚዎቹ ወይም ለክለቦቹ እየሰጠን የምንቀጥለው። እነዚህ የማንቸስተር ዩናይትድ ተጋጣሚዎች በአጠቃላይ የአርሰናልን 18 የማንቸስተር ሲቲን 17 የቼልሲን 16 እና የፉላምንና የበርነላይን ስንደምረው በአጠቃላይ የጨዋታው የክብደት ነጥብ 62 ላይ ይደርሳል። ለዚህ ነው በ2526 የውድድር ዓመት እንደ ማንቸስተር ዩናይትድ በመጀመሪያዎቹ አምስት ጨዋታዎች የሚፈተን ቡድን የለም ሲሉ የደመደሙት። ለዚህ ነው በአምስቱ ጨዋታዎች መመዘኛ ማንቸስተር ዩናይትድ ከባድ አጀማመር አለበት። በዚህም አንደኛ ደረጃ ላይ አስቀምጠውታል። ሁለተኛ አርሰናል ነው የተቀመጠው። አርሰናል እንግዲህ በፕሪሚየር ሊጉ ባለፈው የውድድር ዓመት ክለቦቹ የያዙትን ደረጃ ስንወስድ ማንቸስተር ዩናይትድ ጋር የሚደረገው ጨዋታ ትንሽ ነጥብ ስለተሰጠው ነው፣ ከማንቸስተር ዩናይትድ ያነሰ ከባድ ግጥሚያ ነው የሚያደርገው በመጀመሪያዎቹ አምስት መርሃ ግብሮች የተባለው። ማንቸስተር ዩናይትድ እንደምናስታውሰው አስራ አምስተኛ ደረጃን ይዞ ስላጠናቀቀ ማለት ነው። ሊድስ ዩናይትድ አዲስ የመጣ ቡድን ነው። አዲስ የመጡ ቡድኖች 18ኛ፣ 19ኛ እና ሃያኛ እንደሆኑ ተደርጎ ይሰላ ተብሏል። በዚህ መሰረት ሊድስ ዩናይትድ የሚያገኘው ማርክ በዚህ የነጥብ አሰጣጥ ማለት ነው ሁለት ነው የሚሆነው። ስለዚህ ሁለት ነጥብ የእሱ አስራ አምስተኛ ደረጃ ላይ ያለው የማንቸስተር ዩናይትድን በጣም ትንሽ ነጥብ ነው የሊቨርፑል፣ የኖቲንግሃም ፎረስት እና የማንቸስተር ሲቲ ሲደማመር አርሰናል ከመጀመሪያዎቹ አምስት ጨዋታዎች ያሉበት ግጥሚያዎች በክብደት ወይም በጨዋታ አስቸጋሪና ፈታኝነት ነጥብ 60 ተሰቶታል። ሁለተኛ ከባድ አጀማመር ያርሰናል ነው ተብሏል። የአምናው ሻምፒዮን ሊቨርፑል ሶስተኛ ከባድ አጀማመር ነው ዲፊካልቲ ቫሊዩ 57 ተሰጥቶታል። በርንመዝ አራተኛ ከባድ ጨዋታ አለው። ኒውካስል ዩናይትድ እና ብሬንትፎርድ እኩል አምስተኛ አምስተኛ ከባድ ጨዋታ የደረሳቸው ክለቦች ናቸው ተብለዋል። ይሄኛውን መመዘኛ ይሄኛውን መስፈሪያ ልንስማማበትም ላንስማማበትም እንችላለን። ምክንያቱም አምና ክለቦቹ ይዘው ባጠናቀቁት ደረጃ የዘንድሮን የውድድር ዓመት የ2025/26ን የጨዋታውን ክብደትና ቅለት ለመለካት መሞከር ሙሉ በሙሉ ልክ ላይሆን ይችላል። ነው ግን ባለሙያዎቹ ቢያንስ ይህንን ነገር መናገራቸውን በግልጽ ልናስቀምጠው ይገባል። ሁለተኛው ጉዳይ ሊቨርፑልን ይመለከታል። ሊቨርፑል አሁንም በተጫዋቾች ግዢ ወይም ቡድኑን ይበልጥ ለማጠናከር የተለያዩ አማራጭ ተጫዋቾችን እያሰበ ያሰባቸውን የተወሰኑ ተጫዋቾች ዝውውርም ደግሞ እያጠናቀቀ በስኬት መጓዝ ላይ ነው ያለው። እንግዲህ ኬርኪዝ በቅርቡ ከበርንመዝ ወደ ሊቨርፑል ይዘዋወራል ተብሎ ይጠበቃል። የፍሎሬንቨርት ዝውውር ተጠናቋል። ከዚህም በተጨማሪ ደግሞ ፍሬም ፓንግ እንደዚሁ የሊቨርፑል ተጫዋች ሆኗል። አሁን ዛሬ ከሰዓት በኋላ እንደተሰማው መረጃ ከሆነ እነዚህን ተጫዋቾች ከማስፈረም በተጨማሪ የፊት መስመሩ ለማጠናቀር አስተማማኝ ጎል አስቆጣሪን ወደ ቡድኑ ለመቀላቀል ሊቨርፑል ጠንክሮ እየሰራ ይገኛል። ይህንን ሲያስብ ዛሬ የሊቨርፑል ስም ተያይዞ የተነሳው ከሁሊያን አልቫሬዝ ጋራ ነው። ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ወደ አንፊልድ ለመውሰድ የተግባር እንቅስቃሴ ጀምሯል። እንደ ዘንድሮ አካሄዱ ከሆነ ሊቨርፑል አስቤያለሁ ሲል ወይም ስለ ሊቨርፑል እገሌን አስቧል ሲባል አያደርገውም ብለን መጠርጠር አንችልም። የሚያደርግ መሆኑን በተግባር በተደጋጋሚ አሳይቷል። ቡድኑን ለማጠናከር በሚቀጥለው የውድድር ዓመት ከፕሪሚየር ሊግ በተጨማሪ በሌሎች የውድድር አይነቶችም ላይ ጠንካራ ቡድን ይዞ ለመቅረብ ቁርጠኝነቱን በተደጋጋሚ አሳይቷል። ሁሊያን አልቫሬዝን ወደ ፕሪምየር ሊጉ የሚመልስ ከሆነ ሁሊያን አልቫሬዝ ካለው ጉብዝና አንጻር በሊቨርፑል ቤት ውስጥ የበለጠ ውጤታማ ይሆናል ተብሎ ይገመታል። ለፕሪሚየር ሊጉም ደግሞ እንግዳ አይደለም። ይህ ነው የሊቨርፑልን የ2526 የውድድር ዓመት ቡድን ይበልጥ አስፈሪ ያደርገዋል የምንለው። ወደ ማንቸስተር ዩናይትድ እንሂድ። የማንቸስተር ዩናይትድ የፊት መስመር ተጫዋች ሆኖ የምናውቀው ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር በ2025/26 የውድድር ዓመት እንደማይቀጥሉ ከምንተማመንባቸው ተጫዋቾች መካከል አንዱ ነው። የማንቸስተር ዩናይትድ እና የማርከስ ራሽፎርድ እህል ውሃ አብቅቷል። በሩበን አሞሪም እና በራሽፎርድ መካከል የተበጠሰውን ግንኙነት እንደገና መቀጠል አይቻልም። እሱ አማራጭ ያላቸውን ክለቦች እየገመገመ እየመዘነ ከማን ይልቅ ማንን ብቀላቀል ይሻለኛል እያለ ይገኛል። በዚህ ሂደት ላይ እንግዲህ በጣም በተደጋጋሚ የተነገረው ነገር ማርከስ ራሽፎርድ መቀላቀል የሚፈልገው ወይ በአዲሱ የውድድር ዓመት መጫወት የሚፈልገው ለባርሴሎና ነው። ባርሴሎና ቤት ደግሞ ያለውን ችግር እናውቃለን። ባርሴሎና እንደ ልቡ አሁን ለተጫዋቾች ደሞዝ መክፈል አይችልም። አዳዲስ የሚያመጣቸውን ተጫዋቾች በፊት ባህሪው ከፍተኛ ደሞዝ እከፍልሃለው እያለ ወደ ቡድኑ መሳብ ባርሳ አይችልም። ምክንያቱም የላሊጋው አስተዳደር ባርሴሎና በአመት ውስጥ የሚኖርበትን የደሞዝ ወጪ ይገድበዋል። ለተጫዋቾች የምትከፍለው ዓመታዊ የደሞዝ ወጪ ከዚህ ማለፍ የለበትም ይለዋል። አሁን ለባርሴሎና እየተጫወቱ ያሉ ተጫዋቾች ደግሞ ደሞዝ አላቸው። ስለዚህ ምን ያህል ቀሪ ደሞዝ የመክፈል አቅም አለው የሚለው ይታወቃል። ይሄንን በጥንቃቄ ለመጠቀም ይገደዳል። ለምሳሌ አንድ ግብ ጠባቂ ከኤስፓኞል አስፈርሞ ጨርሷል። ዛሬ ነው የጨረሰው። እሱን አሁን ደግሞ ወይ ሉዊዝ ዲያዝን፣ ወይ ማርከስ ራሽፎርድን፣ ወይ ኒኮ ዊሊያምስን ያስፈርማል። ለእነዚህ ተጫዋቾች የደሞዝ ኮሚትመንት ይኖርበታል። እነዚህን ነገሮች በጥንቃቄ ካላስኬደ በስተቀረ ባርሴሎና እንደ ልቡና እንደ ፍላጎቱ አዳዲስ ተጫዋቾችን ወደ ቡድኑ መቀላቀል በጭራሽ አይችልም። ይህንን ማርከስ ራሽፎርድ ያውቃል ወይም ይረዳል ማርከስ ራሽፎርድ ይሄንን ስለሚረዳ ምን አለ በማንቸስተር ዩናይትድ ቤት ውስጥ ያለው ደሞዝ እጅግ በጣም ከፍተኛ ነው ኔት ተብሎ የሚከፈለው ሳምንታዊ ደግሞ 325 ሺህ ፓውንድ ነው ይሄንን 325 ሺ ፓውንድ ባርሴሎና እየከፈለው እንደማይቀጥል ባርሴሎና ያለበትን ሲችዌሽን በመረዳት እርግጠኛ የሆነው ማርከስ ራሽፎርድ ደሞዙን ከፍተኛ በሚባል መጠን ቀንሶም ቢሆን የባርሴሎና ተጫዋች ለመሆን ቆርጧል። በዚህ ሐሳብ ዙሪያ የባርሴሎናን ሰዎች እያነጋገረ ነው። ግንቦት ወር አካባቢ የማርከስ ራሽፎርድ ተወካዮችና የባርሴሎና ሰዎች በተለይም ዴኮ ስፖርቲንግ ዳይሬክተሩ ተነጋግረዋል። ይህንን አማራጭ ማርከስ ራሽፎርድ ከግምት ውስጥ ሊያስገባው ይችላል ወይንስ ደግሞ አይችልም የሚለውን ነገር እያጤነው ይገኛል። ስለዚህ ይህንን ካጤነ በኋላ ነው ዛሬ ከሰዓት በኋላ ማርከስ ራሽፎርድ ደሞዝ ወደ መቀነስ ኮሚትመንት ለመሄድ መዘጋጀቱን፣ በዛ ረገድ መደረግ ያለበትን ነገር በሙሉ ለማድረግ ፈቃደኛ መሆኑ እየተነገረ ያለው ይህንን አድርጎ የባርሴሎና ተጫዋች መሆን የላሚን ያማል የቡድን ጓደኛ መሆን በአሰልጣኝ ሃንሲ ፍሊክ ስር መስራት ለመጀመሪያ ጊዜ ከፕሪምየር ሊጉ ወጥቶ አቅሙን ለመፈተሽ አቅሙን ለማሳየት ማርከስ ራሽፎርድ እዚህ ውሳኔ እዚህ መደምደሚያ ላይ ደርሰዋል። በነገራችን ላይ ዛሬ ይፋ በተደረገ የ2526 የውድድር ዓመት ፕሮግራም ማንቸስተር ዩናይትድ ከባድ አጀማመር አለባቸው ከተባሉ ክለቦች መካከል አንዱ ነው። ምናልባት ልንለያይ የምንችለው የለም፣ ከአርሰናል ይልቅ የማንቸስተር ዩናይትድ ይከብዳል ወይም የማንቸስተር ዩናይትድ እና የአርሰናልን ሳነጻጽረው የአርሰናል ነው የሚከብደው የማንቸስተር ዩናይትድ ነው የሚከብደው በሚለው ላይ ነው እንጂ የማንቸስተር ዩናይትድም የአርሰናልም የመጀመሪያዎቹ 5678 ምናልባትም 10 ጨዋታዎች ከበድ ያሉ ናቸው። ቢያንስ እንደነ አስቶን ቪላ እንደነ ቼልሲ እንደ ማንቸስተር ሲቲ ቀለል ያሉ ተብለው የሚገለጹ አይደለም። እናም ዛሬ የሚነገረው ነገር ማንቸስተር ዩናይትድ በተጫዋቾች ዝውውር ራሱን በደንብ ካላጠናከረ በስተቀረ ማንቸስተር ዩናይትድ በአዲሱ የውድድር ዓመት መጀመር አስቀድሞ ሩበን አሞሪም ከሚሸኟቸው ተጫዋቾች ውጪ አብረዋቸው እንዲዘልቁ ከሚወስኗቸው ተጫዋቾች እና አዳዲስ ቡድኑን ከሚቀላቀሉ ተጫዋቾች ጋር በሚገባ ካልተዘጋጁ በስተቀረ ከባድ ነው በሚባለው አጀማመር እጅ የሚሰጡ ከሆነ ወደ መሸነፍ የሚመጡ ከሆነ ሩበን አሞሪምን ለመታገስ ማንቸስተር ዩናይትድ ሊቸገር ይችላል ነው። ብሩህ ጊዜ በማንቸስተር ዩናይትድ እየመጣ ነው ከተባለ የእውነት የብሩህ ጊዜ መምጣት ምልክት የምናየው በመጀመሪያዎቹ አምስት ጨዋታዎች ማንቸስተር ዩናይትድ ሊገኙ ከሚገባቸው ዐሥራ አምስት ነጥቦች ምን ያህሉን ይሰበስባል የሚለውን ካየን በኋላ ነው ብለዋል። የእግር ኳስ ሀሳብ ሰጪዎች እውነት ይመስላል። ጫና አለው ደግሞ ትንሽ ያስፈራል፣ ሁኔታውን በሩበን አሞሪም ቦታ ሆነን ያሰብነው እንደሆነ ወደ አርሰናል ጉዳይ እንሄድ። አርሰናል እንግዲህ አሁንም ደግመን ደጋግመን የምንለው በ2025 26 የውድድር ዓመት አርሰናል የሚጠበቅበት ጥሩ ተፎካካሪ መሆን አይደለም። ጥሩ ተፎካካሪ መሆን ማንቸስተር ዩናይትድን ሊያረካና ሊያስደስት ይችላል። ቼልሲን ሊያረካና ሊያስደስት ይችል ይሆናል። ለአርሰናል ግን ጥሩ ተፎካካሪነት ከበቂ በላይ ባለፉት ሶስት የውድድር ዓመቶች ታይቷል። ስለዚህ የአርሰናል ዲማንድ ዋንጫ ማንሳት ነው። የአርሰናል ዲማን ከሁለተኝነት ወደ አንደኝነት መሸጋገር ነው። ይህንን ከሁለተኝነት ወደ አንደኝነት የመሸጋገር ፍላጎትን ለማሳካት በሚደረግ እንግዲህ ዝግጅት፣ በሚደረግ ዝውውር ዙሪያ አርሰናሎች ጠንክረው መስራት እንዳለባቸው ሁሉም ያምናል፣ ሁሉም ይረዳል፣ ሁሉም ደግሞ ይስማማል። ግን ይህንን ለማሳካት በአርሰናል በኩል የሚሰሩት ስራዎች ተጠናክረው መቀጠል መቻል አለባቸው። አሁን ቢያንስ ፈተናቸውን አውቀውታል። አርሰናል ሌሎች የሚያሳድዱት ሆኖ የውድድር ዓመቱን ይጀምራል ወይስ ሌሎቹን ለማሳደድ ይገደዳል? የአርሰናል ስድስት የመጀመሪያ ጨዋታዎች የእውነት ለመናገር ያስፈራሉ። ስድስቱ ጨዋታዎች መካከል ሊድስ ዩናይትድ ነው እንጂ የገባው ባለፈው የውድድር ዓመት በጥንካሬ የምናነሳቸው ክለቦች ናቸው በአብዛኛው ያሉት። ማንቸስተር ዩናይትድ ባለፈው የውድድር ዓመት አስራ አምስተኛ መሆኑን ከግምት ውስጥ የምናስገባ ካልሆነ እና ያንንም ከግምት ውስጥ አስገብተን የምንሳሳት ከሆነ ሌላ ነገር ነው። ካልሆነ ግን ከማንቸስተር ዩናይትድ ጋር የሚደረግ ከኖቲንጋም ፎረስት፣ ከሊቨርፑል፣ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር የሚደረጉ ጨዋታዎች በጣም ከባድ ናቸው። የአርሰናል የመጀመሪያ ሶስት ተከታታይ ከሜዳ ውጭ የሚያደርጋቸው ጨዋታዎች ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ፣ ከሊቨርፑል ጋር በአንፊልድ፣ እንደዚሁም ከኒውካስል ዩናይትድ ጋራ በሴንት ጄምስ ፓርክ ስቴዲየም ጨዋታውን ያደርጋል። ይሄ ፈተና ነው። ይሄንን ፈተና አርሰናል ሊያልፈው ይችላል። ነገር ግን ደግሞ ቀላል ይሆናል ተብሎ አይጠበቅም። ለዚህ ነው በሚቀጥለው የውድድር ዓመት አርሰናል ለጥሩ ተፎካካሪነት ሳይሆን ዋንጫ ለማንሳት የሚጫወት ከሆነ የዝውውር ሂደቱ ላይ በጣም ጠንካራ ተሳትፎ ማድረግ አለበት። ይሄንን አይቶ አጀማመሩን አበላሽቶ ከዛ በኋላ ባለው ጊዜ መስከረም ድረስ የዝውውር መስኮቱ ክፍት ስለሚሆን ቀስ ብዬ ልግዛ የሚል ከሆነ አባራሪ ነው የሚሆነው። አርሰናል ግን የሚሻለው የሚያዋጣው ተባራሪ ቢሆን ነው የተሻለ ውጤት አምጥቶ የተሻለ ውጤት አምጥቶ በእነዚያ ስድስት ጨዋታዎች ላይ ከኋላው ሌሎቹን ማስከተል የቻለ እንደሆነ ከስድስቱ ጨዋታ በኋላ ሪላቲቭሊ ቀላል ጨዋታዎች ናቸው እየደረሱት ያሉት ስለዚህ እነዚህን ቀላል ጨዋታዎች እያደረገ አካሄዱን ማሳመር ይችላል ለምሳሌ ባለፈው የውድድር ዓመት እኮ የሊቨርፑል አጀማመር መልካም ነበር በዛው ጀምረ በዛው አጠናክሮ ቀጠለ መጀመሪያ ላይ መጀመሪያ ላይ የሊቨርፑልን ተከታታይ ጥሩ ውጤቶች አይ ውድድሩ እኮ ቀላል ስለሆነለት ነው ስንል ነበር አይደል? አርነስሎት የሆነ ቦታ ላይ ቡድናቸው መሸነፍ ሲጀምር ከዛ በኋላ ይንገራገጫሉ፣ ተንገራግጨውም ይወድቃሉ ስንል ነበር። ግን አልሆነም። በኖቲንጋም ፎረስ ተሸነፉ። ከዛ ግን ፈጥነውና መልሰው ወደ አሸናፊነት መጡ። አጀማመርን ማሳመር በደንብ ይረዳል። በደንብ በደንብ ይረዳል። ለዚህ ነው አርሰናል ብዙ ነገሮችን ማሰብ፣ ብዙ ነገሮችን ደግሞ በተግባር መፈጸም ይጠበቅበታል። የምንለው ከዚህ አንጻር ግን ዛሬ ይፋ የተደረገውን የ2526 የውድድር ዓመት የእንግሊዝ ፕሪምየር ሊግ ፕሮግራም የአርሰናል ደጋፊዎች በበጎ አላዩት። ክለባችን ላይ የተሰራ ደባ አለ እንጂ ክለባችን ላይ የተሰራ ሴራ ቢኖር ነው እንጂ እንዲህ ያለ ፈታኝ እንዲህ ያለ ከባድ ጨዋታ እኛ ላይ ተንጋግቶ ሊመጣ አይችልምም አይገባውምም የሚል አስተያየት ነው በሶሻል ሚዲያ ፕላትፎርሞች የአርሰናል ደጋፊዎች እየገለጹ የሚገኙት። ይሄ የአርሰናል ደጋፊዎች አስተያየት እንደ ምር አስተያየት የምር እውነት አርሰናልን ለመጉዳት ተደርጓል የሚባል ሴራ ስላለ አደለም፣ ነገር ግን ስሜታቸውን ገልጸዋል፣ እንደዛ ተሰምቷቸዋል። ይሄንን የአርሰናል ደጋፊዎችን ስሜት በሶሻል ሚዲያው ላይ የተገለጸውን እናንሳውና ማን ምን አለ፣ በኋላስ ምን አይነት አሰራርን ነው የፕሪሚየር ሊጉ የሚከተለው የአመቱን ፕሮግራም ሲያወጣ የሚለውን በተወሰነ ደረጃ ለመነጋገር እንሞክራለን። እንግዲህ የአርሰናል ደጋፊዎች የሚሉት ወይም ደግሞ የአርሰናል ደጋፊዎች አነሱ የሚባለው ዋና ዋና ጉዳይ እውነት ይሄ ያለ ሴራ ያለ ደባ ነው እንደዚህ የሆነው ብለው የሚጠይቁ ሰዎች አሉ። እውነት ምንም ሴራ የለውም ብትሉ ልናምናችሁ ነው ይላሉ። ጥያቄ ነው የሚያነሱት። እውነት ይሄ የፕሮግራም ዝርዝር እኛ ላይ እንዲህ ተንጋግቶ የመጣው የመጀመሪያዎቹ ስድስት ጨዋታዎች ይህንን ያህል ጫና ያለባቸው፣ ታስታውሱ እንደሆነ ደግሞ አምናም የውድድር ዓመት አጀማመራችን ከባድ ነበር። ዘንድሮ ደግሞ የበለጠ ከባድ ነው። እንደውም በአርሰናል ታሪክ እንዲህ ያለ ከባድ የጨዋታ ጋጋታ በውድድር ዓመቱ መጀመሪያ ላይ አጋጥሞን አያውቅም የሚሉና ማን ዩናይትድ፣ ሊድስ፣ ሊቨርፑል፣ ፎረስት፣ ማንሲቲ፣ ኒውካስል እና እንድናምናችሁ ትፈልጋላችሁ በመጀመሪያዎቹ ስድስት ጨዋታዎች እነዚህን ክለቦች ለመግጠም የምንገደድበት ፕሮግራም ወጥቶ ራንደም ነው ትሉናላችሁ ብለዋል ይህንን የጻፈ ሰው አለ በትዊተር ላይ የምትችሉትን ነገር በሙሉ እንዳደረጋችሁ ነው የሚሰማኝ የምትችሉትን አድርጋችኋል እንኳን ደስ አላችሁ ብሎ ደግሞ ቅሬታውን ያቀረበ ሌላ የአርሰናል ደጋፊ አለ አይ የእንግሊዝ ፕሪሚየር ሊግ ሁሉ አመቻቻችሁት አደለ፣ ለእኛ እንዳይመቸን ብሎ የጻፈ ደግሞ የአርሰናል ደጋፊ አለ። አሁንም በዚሁ በትዊተር ላይ የተገለጸ ነው። ፕሪምየር ሊጉ አርሰናልን እንደሚጠላ ያረጋገጥኩበት የፕሮግራም አወጣጥ ነው። እስኬጁሉ ኢንክረደብሊ ወይም ለማመን ከሚከብደው በላይ ከባድ እንዲሆን አድረጋችሁታል እንዴት ሁለት ተከታታይ የውድድር ዓመት ላይ የአርሰናል የውድድር ዓመቱ የመጀመሪያ ጨዋታዎች እንደዚህ ከባድ ሊሆኑ ይችላሉ? እና ይህንን ነው አጋጣሚ ብለን እንድንወስድ የምትጠብቁት የሚል አስተያየትን የሰጠም ሌላ ሰው አለ። ይሄ ብቻ ሳይሆን እኔ እንደጠበቅኩት ነው የሆነው ይህንን ያመቻቻሉ፣ ይህንን ያደርጋሉ። የአርሰናልን መከራ ያበዙታል። ገና ከመጀመሪያው ጀምሮ የመፎካከር ስሜታችንን ለመግደል ሁሉንም ነገር ያደርጋሉ። የመጀመሪያዎቹ ስድስት ጨዋታዎች ለማን ይሄን ያህል ከብዶ ያውቃል? ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከኒውካስል ጋር ከሜዳችን ውጪ በመጀመሪያዎቹ ስድስት ጨዋታዎች እንድንጫወት እንገደዳለን። ሲቲንና ፎረስትን ደግሞ በሜዳችን እናስተናግዳለን እና ይህንን አምነን እንድንቀበለው ነው የምትጠብቁት? ብሎ ይጠይቅና የዚህ ሐሳብ ሰጪ ለፒጂ ሞልም መልእክት አለሁ እዚህ፣ ከባድ የውድድር ዓመት አጀማመር ላይ ፒጂ ሞል ይመጣና ለዳኞቹ ደግሞ አቅጣጫ ያስቀምጣል። እናቃለን፣ ሴራ ነው፣ እናቃለን፣ ደባ ነው ብሏል። ይህንን ያሉት የአርሰናል ደጋፊዎች ናቸው። በቁጥር ብዙ ናቸው። ቢያንስ ግን የተወሰኑትን ወደ እናንተ ለማጋራት ያህል ነው። ስለዚህ በዳኞች ምደባ ላይ ካምናው የቀጠለ ሴራ በአርሰናል ላይ እንደሚኖር የፕሮግራም አወጣጡም ጄኒውን ነው ብለው እንደማያምኑ እንደውም ኤክሳይትመንታቸውን ገና የውድድር ዓመቱ እንደተጀመረ ሊያጡ እንደሚችሉ በስጋት የአርሰናል ደጋፊዎች እየገለጹ ይገኛሉ። ይህንን ብቻ አይደለም። ሌሎች በጣም ብዙ ብዙ አስተያየቶች ናቸው የተሰጡት። ግን እዚህ ላይ መነገር ያለበት የእንግሊዝ ፕሪሚየር ሊግ ዓመታዊ ፕሮግራም የሚወጣው በኮምፒውተር ነው። ለኮምፒውተሩ የሚሰጥ ዳታ አለ ወይም ተገቢ የሚባለው መረጃ ታሳቢ ተደርጎ ነው ፕሮግራሙ እንዲወጣ የሚደረገው። ለምሳሌ ታሳቢ ከሚደረጉት ነገሮች መካከል አንደኛው ይሄ ከሜዳና ከሜዳ ውጭ የሚደረጉ ጨዋታዎችን እንዴት ማሰባጠር እንዳለበት መረጃ ይነገረዋል። ከዛ በተጨማሪ ደግሞ በክለቦች ከሁለት በላይ ተከታታይ የሜዳ ወይም ከሁለት በላይ ተከታታይ የሜዳ ውጭ ጨዋታዎች እንዳይደርሷቸው ሁኔታውን ማስተካከል አለበት ኮምፒውተሩ። ይህንን ለኮምፒውተሩ የሚሰጡት የፕሪሚየር ሊጉ ሰዎች ናቸው። የተሰጠውን መረጃ ከግምት ውስጥ አስገብቶ ኮምፒውተሩ ዛሬ የሰማነውን ለእናንተ ስናደርስ የነበረውን መረጃ ወይም ፕሮግራም ይፋ አድርጓል። የአርሰናል ደጋፊዎች ግን ሆን ተብሎ ነው ብለው ያምናሉ። እውነታቸውን አይመስለኝም። ቅሬታቸውን ግን ወይም ደግሞ የውድድር ዓመቱ አጀማመር ላርሰናል ምን ያህል ከባድ እንደሆነ ግን በዚህ መንገድ እንድናውቀው አድርገውናል የመጨረሻ መረጃችን የሚሆነው ጋዮ ኮሬሽን ይመለከታል በሚፈልጋቸው ክለብ ተጫዋቾች የሚፈለገው አርሰናል ብለን ነበር ከዚህ በፊት ይሄ ምን ያህል ትክክል እንደሆነ የሚያሳይ ነው ጋዮ ኮሬሽ በአርሰናል ምክንያት ከክለቡ ስፖርቲንግ ሊዝበን ጋር የከረረ ጠብ ውስጥ ገብቷል ተከድቻለሁ ነው ስሜቱ አርሰናልን መቀላቀል ይፈልጋል። በነገራችን ላይ አትሌቲኮ ማድሪድ፣ ዩቬንቱስ፣ አልአህሊ፣ አርሰናል፣ ማንቸስተር ዩናይትድ በተወሰነ ደረጃ ሌሎች ትልልቅ የስፔን ክለቦች በተጫዋቹ ላይ ፍላጎት ነበራቸውም አላቸውም። እነዚህ ተጫዋቹን የሚፈልጉ ክለቦች ብዙ ቢሆኑም እሱ ግን የአርሰናል ተጫዋች መሆን ነው የሚፈልገው። ለአርሰናል መጫወት በ2025/26 መሳካት ያለበት ህልም ነው። አርሰናል ደግሞ ለስፖርቲንግ ሊዝበን የዝውውር ሀሳብ አቅርቧል። የዝውውር ሀሳብ ብቻ ሳይሆን ገንዘብን ጠረጴዛ ላይ አስቀምጧል። ይሄ አርሰናል ለስፖርቲንግ ሊዝበን ያቀረበው የዝውውር ሂሳብ ወይም እኔን ለመግዛት ያስቀመጠው ገንዘብ በቂ ነው። ምናልባት ትንሽ ሊያስጨምረው ይችላል። ምክንያቱም ከራሳቸው ከስፖርቲንግ ሊዝበኖች የተነገረኝ ነገር ላይ የአርሰናል እኔን እንግዛ ያሉበት ዋጋ ኦልሞስት ደርሷል ነው ይህንን ያህል በቀጥታ ክፍያ ከዛ ደግሞ የእኔን ውጤታማነት እያዩ ለመጨመር ያሰቡት ገንዘብ እኩል ይሆናል። እስከዚህ ድረስ ከፍሎ አንተን ልውሰድ የሚል ከመጣ እንለቀሃለን ብለው የገቡልኝን ቃል የሚያሟላ ነው። አሁን ግን ካዱኝ። አሁን ግን በዚህ በፍጹም በፍጹም አንሸጥም አለው። አሁን የስፖርቲንግ ሊዝበኑ ፕሬዚዳንት የሚሉት ምንድን ነው? እሱ ከኛ ጋር ባለ ውል መሰረት የውል ማፍረሻው 84 ሚሊዮን ፓውንድ ነው። ለዚህ ሊ84 ሚሊየን ፓውንድ ክፈሉኝ አልልም። ይህንን ላረጋግጥላችሁ እወዳለሁ። ነገር ግን ጋዮ ኮሬሽና ወኪሉ የሚሉትን በ60 ሚሊዮን ፓውንድ አንተን ለመውሰድ የሚመጣ ክለብ ካለ ትሄዳለህ አላልኳቸውም። ይህንን ተከትሎ እያስፈራሩን ነው ይላሉ። የስፖርት እንግሊዝ በን ፕሬዚዳንት ማስፈራራት ውስጥ ገብተዋል። ስም ማጥፋት ምንም አይመስለኝም። ስድብ ምንም አይመስለኝም። ዛቻና ማስፈራሪያ ምንም ምንም አይመስለኝም እነዚህ ነገሮች እያደረገ ይገኛል የተጫዋቹ ወኪል ይሄ የተጫዋቹ ወኪል እያደረገ ያለው ድርጊት በፕሬዚዳንቱ አገላለጽ ነገሮችን ያወሳስብ ወይም ወደ ከፋ ደረጃ ይወስዳቸው ይሆናል እንጂ የሚያቀለው ነገር የለም ብሏል ይሄ የስፖርቲንግ ሊዝበን አቋም ነው ጋዮ ኮሬሽ ደግሞ የሚለው አርሰናልን መቀላቀል የአርሰናል ተጫዋች መሆን በተለይ ደግሞ አርሰናል በእኔ ተስፋ ቆርጡ እኔን ማግኘት አልችልም ብሎ ወይም ለሱ የሚጠየቀው ዋጋ ከተገቢው በላይ ነው ብሎ ሌሎች አማራጮችን እሚያይና የእኔ አርሰናልን መቀላቀል የሚከሽፍ ከሆነ ለከፋ አመፅ ራሴን አዘጋጃለሁ ይላል። አሁን የፖርቹጋል ሚዲያዎች በአብዛኛው እየተናገሩ ያሉት በጋዮ ኮሬሽ እና በስፖርቲንግ ሊዝበን መካከል መጠነኛ የመቀያየም ይመስል የነበረው የከዳኸኝ አልከዳውህም የነበረው ሰጥ አገባ ወደ ከረረ ጠብ ተቀይሯል። የአርሰናል ዝውውር ካልተሳካ ከዚህ የከፋውን ነገር ታያላችሁም እያሉ ነው ያሉት። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ከቻን ሌሎች አዳዲስ ነገሮችን ይዘን መልሰን ወደ እናንተ እንመጣለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለ ዓለም ትኖር።